አስመራን ሳንቆጣጠር አንመለስም ሲሉ ጄኔራሉ ተናገሩም። ጭንቅላቱን ቁርጠን መመለስ አለብን ሲሉ ዝተዋል። ጦርነት እንዲጀምር አልፈልገም ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ እውነታዊ ነው ብለዋል። ኢትዮ ኤርትራ ጦርነት የሚነሳ ከሆነ የኢትዮጵያ መንግስት የኢሕአዴግን ስህተት እንዳይደግም በሚል ምክረ ሀሳቦች እየተሰነዘሩ ነው። በዝርዝርና አስደምጣቸዋለን። ሕውሓትና ብልጽግና ወደ ሌላ ዙር ጦርነት እየተንደረደሩ ነው። ጉዳዩ ዓለም አቀፉን ማህበረሰብ አስጨንቋል። የአውሮፓ ህብረት ሁለቱ ኃይሎች በአስቸኳይ እንዲደራደሩ አሳስቧል። ሕውሓት በበኩሉ አዲስ ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎችን መመልመል ማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋም እየሰራ ነው ሲልም ከሷል። ታደምጡታላችሁ። ትራምፕ ከቬንዚዮላ ጋር ስለሚያደርጉት ጦርነት ተናገሩ። ከሳምንት በፊት አደገኛውን መሳሪያም ወደ ካሪቢያን እንዲጓጓዝ ያዘዙት ትራምፕ በቀጣይ ስለሚወስዱት እርምጃ አሳውቀዋል። ጀብደኛው ትራምፕ ሀገራቸው አሜሪካ ከቬንዚዮላ ጋር ጦርነት ውስጥ ገባ እንደሆነ ተጠይቀውም አነጋጋሪ ምላሽ ሰጠዋል። በዝርዝር ይዘነዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰባዎች ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አስመራን ሳንቆጣጠር አንመለስም ሲሉ ጄኔራሉ ተናገሩም። ጭንቅላቱን ቆርጠን መመለስ አለብን ሲሉም ዝተዋል። ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ እውነታው ሄ ነው ብለዋል። ኢትዮ ኤርትራ ጦርነት የሚነሳ ከሆነም የኢትዮጵያ መንግስት የኢህአዴግን ስህተት እንዳይደግም በሚል ምክረ ሀሳቦች እየተሰነዘሩ ነው። እዚህን ቀደም ጀኔራል ጻድቃን ያለፈውን ስህተት መድገም አያስፈልግም አሁን ውጊያው ከተነሳ አሰብንም አስመራንም መቆጣጠር አስፈላጊ ነው ሲሉ ተናግረው ነበር። ዛሬ ደግሞ የቀድሞ የመከላከያ ዋና ኤታማዦር ሹም የነበሩት ጀኔራል ሳሞራ ዩኑስ ይህን ጉዳይ ደግመውታል። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልተቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ የሰጠ ሆኗል። የጠቅላዩን የፓርላማ ንግግር ሁሉንም ሰምቸዋለሁ በተለይ የባህር በረን በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሀሳብ የለውም ሲሉ የተናገሩት ጄኔራል ሳሞራ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን በፖለቲካው አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይመስል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም። የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለአመታት ይህን ጊዜ እጠብቅ ነበር። በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሀሳብ እንዳላቸው አልሸሸጉት። ሳሞራ የሻቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑ ገልጸዋል። እኔ ለ17 ዓመት በትግልና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኤታማዦር ሹም ድረስ በቆየሁባቸው ጊዜያቶች ይሆን አሁንም የሻቢያን ሰዎች በሚገባ አውቃቸዋለሁ። የሻቢያ ሰዎች ቁጭ ብሎ ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው ሽብርን እንደ መፍትሄ ለማድረግ የሚሞክሩ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል ጦርነት ከተጀመረም ውጤቱ ምን እንደሆነ ይታወቃል፣ ሲሉ በልበሙሉነት የሚናገሩት የቀድሞ ኢታማጆር ሹም ጄነራል ሳሞራ ሻዕቢያ አሁንም ያላወቀው አንድ ነገር አለ፣ አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትን እሳቸውም ደግመውታል። ጄኔራሉ ባዋጊነት ስለተሳተፉበት ያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያን የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4 1990 የኤርትራ ወታደሮች በሁለት ኮር በስድስት ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዲግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበርም። የኤርትራው መንግሥት በበኩሉም በግዛቴ ውስጥ ነው ያለሁት የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔም ኢትዮጵያ በቂ መከላከያ ስላልነበራት ከተለያዩ ህብረተሰብ የተወጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻዕቢያን ወታደሮች የያዙትን ቦታ አስለቅቆም እያጠቃ ቡሬ ግንባር ደርሶ አሰብን ለመያዝ ሲሰማራም እነ እነመለስ አስቆሙት። ውሳኔው የመለስ ብቻ አልነበረም። እነስዩም መስፍንም እና ስባት ነጋም ጦሩ ገፍቶ አሰብን እንዲይዝ አይፈልጉም ነበር እናም ተመለሱ ተባለም። የትግራይ ወጣቶችን ጨምሮም ከመላው ኢትዮጵያ የተወጣጡ የሀገር ልጆች ለጦርነት እየተማገዱ እያለ ስባት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር። እኛ አናቅም ነበር። በኋላ ነገሩን ስንሰማም በጣም አዘንን። ለትርጉም አልባ ጦርነት በርካታ ኢትዮጵያ ወታደሮ፣ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት አስታውሰዋል። ብልጽግና የባህር በር አጀንዳን ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምኖበት ነው ወይስ ለአንድ ሰሞን አጀንዳ የማድረግ ፍላጎት ኑሯቸው ነው ተብለው የተጠየቁት ሳሞራ አነጋጋሪ የሆነ ምላሽ ሰጠዋል። ዶክተር አብይን ድሮም አውቀዋለሁ የሚሉት ሳሞራ ከአሰብ መታጣት ጋር የተለየ ቁጭት ከሚያሳድሩ ወታደራዊ መኮንኖች መካከል አንዱ እንደሆነ ይናገራሉ። እኔ አብይን አሁን አይደለም የማውቀው፣ ኢንሳ ላይ እያለ በስራ ምክንያት እንገናኝ ነበር። ያኔም የባህር በርን በተመለከተ ይናገር ነበር ያኔ ግን ወደብን ውን በተመለከተ የመንግስት አቋም የውሾን ጉዳይ ያነሳው ውሾነው እንደሚባለው አይነት ነበር። ዝም ዝም ተብሎ ተደባብሶ የሚታለፍ ጉዳይ ነበር። አሁን ግን በተቃራኒው ኢትዮጵያን ወደ ቀይ ባህር መመለስ በይፋ የፌዴራል መንግስቱ አቋም ሆኗል። በዚህም ደስተኛ ነኝ ሲሉ ተደምጠዋል። ጄኔራሉ አክለው አንድ ነገር የሚከነክነኝ ጉዳይ ግን አለ ይላሉ። አንዳንድ ሰዎች ኢትዮጵያ የባህር በር ያስፈልጋታል በማለት ይናገሩና ምክንያቱን ሲያስቀምጡ የህዝብ ብዛትን ይጠቅሳሉ ኢኮኖሚያችን እያደገ በመምጣቱ እንደሆነም ሲናገሩ ሰማለሁ ዋናው ቁም ነገር ይሄ ነው ብያ ላምንም ኢትዮጵያ አሰብ የሚያስፈልጋት የኢትዮጵያ ስለሆነ ብቻ ነው ሲሉ እቅጩን ተናግረዋል ሕውሓትና ብልጽግና ወደ ሌላ ዙር ጦርነት እየተንደረደሩ ነው። ጉዳዩ ዓለም አቀፉን ማህበረሰብ አስጨንቋል። የአውሮፓ ህብረት ሁለቱ ኃይሎች በአስቸኳይ እንዲደራደሩ አሳስበዋል። ሕውሓት በበኩሉ አዲስ ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ገልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። የአውሮፓ ህብረት ሀገራት የኢትዮጵ ኢትዮጵያ ልዑክ የፕሪቶሪያ የግጭት ግጭት ማቆም ስምምነት ሶስተኛ ዓመት አስመልክቶ ባወጡት መግለጫ ሁሉም የእርስ በርስ ግጭቶች በድርድር እንዲፈቱ አሳስበዋል። በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ውጥረትና የግጭቶች መቀጠል እንዳሳስቧቸው ገልጸዋል። እንደ ፈረንሳይ፣ ጀርመን ጣሊያን የአውሮፓ ህብረት ሀገራት በጋራ በወጡት መግለጫ ሕውሓትና የፌዴራል መንግስት ፖለቲካዊ ውይይት እንዲጀምሩ አስጠንቅቀዋል። የፕሪቶሪያ ስምምነት የጥይት ድምፅ ማስቆሙንና መሰረታዊ አገልግሎቶች እንዲጀምሩ ቢያስችለም አሁንም አፈጻጸሙ ላይ ጉድለት እንዳለ የህብረቱ አባል አገራት ጠቁመዋል። ፌዴራል መንግስትና በሕውሓት መካከል ፖለቲካዊ ንግግር እንዲካሄድ ያሳሰቡት ሀገራቱ ከሶስት ዓመት ተኩስ አቁም በኋላ ዳግም የጦርነት ስጋት በተደቀነበት ወቅት ነው። አገራቱ ሀገራቱ በስምምነቱ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻልና የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር ዕውቅና እንደሚሰጡ አስታውቀዋል። የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። ሀገራቱ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጠዋል በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቂያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ሕግንና ምርጥ ተሞክሮዎችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ታማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙ የአውሮፓ ህብረትና የሀገራቱ ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። ህወሓቱ በበኩሉ ባወጣው መግለጫ የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማት ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ጥፋት ማካሄድ ሕውሓት በፌዴራል መንግስት ተፈጽመዋል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያን ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርቧል። ሕውሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚያሟላ ፍላጎትም ሆነ የሚፈታው ልዩነት እንደሌለ አውቆ የፕሮቶን ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስቧል። ትራምፕ ከቬንዚዮላ ጋር ስለሚያደርጉት ጦርነት ተናገሩ። ከሳምንት በፊት አደገኛውን መሳሪያም ወደ ካሪቢያን እንዲጓጓዝ ያዘዙት ትራምፕ በቀጣይ ስለሚወስዱት እርምጃ አሳውቀዋል። ጀብደኛው ትራምፕ ሀገራቸው አሜሪካም ከቬንዚዮላ ጋር ጦርነት ውስጥ ገባ እንደሆነ ተጠይቀውም አነጋጋሪ ምላሽ ሰጥተዋል። ትራምፕ በምላሻቸውም ጦርነት መነሳቱን እጠራጥራለሁ። የሚነሳ አይመስለኝም፣ ግን በጣም እየጎዱ ነው ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ቬንዚዌላ ጦርነት ውስጥ የሚገባው አይመስለኝም ብለዋል። ጦርነት የሚነሳ አይመስለኝም ቢሎም የቬንዚዌላው ፕሬዝዳንት ኒኮላስ ማድሮም በስልጣን የሚቆዩት ለአጭር ጊዜ እንደሆነ ገልጸዋል። አሜሪካ በካሪቢያን አቅራቢያም አደንዛዥ እጽ ያዘዋውራሉ ያለቻቸው ጀልባዎች ላይ ጥቃት መፈጸሟን ቀጥላለች። ወደ አሜሪካ የሚገባው አደንዛዥ እጽ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ትራምፕ ገልጸዋል። አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ እጽ ዝውርን ለመግታት ሳይሆን የማድሮን መንግስት ለማውረድ ነው በሚል በርካቶች እየተቹ ይገኛሉ። ትራምፕ ትችቱን አጣጥለው ጥቃት የሚፈጸመው በብዙ ምክንያት ነው ብለዋል። አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓስፊክ ባደረሰችው ጥቃት ቢያንስ 64 ሰዎች መገደላቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ማድሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው ማለታቸው ይታወሳል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ በበኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉም ትራምፕን ወንጀለዋል አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ማድሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሎም አዲስ ጦርነት እየቀሰቀሱ ነው ማለታቸው ይታወሳል። የአሜሪካ መከላከያ ጸሐፊ ፒት ሄግሴት እስከ ዘጠና ተዋጊ ጀቶችን የሚይዛው ግዙፍ የጦር መርከብ ወደ ካሪቢያን እንዲጠጋ አዘዋል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪም የኒውክለር ሰርጓጅ መርከብና ኤፍ 35 የጦር ጀት አከማችታለች። አሜሪካ ፕሬዝዳንት ኒኮላስ ማድሮን በቁጥጥር ስር መዋል የሚያስችል መረጃ ለሚያደርሱ ሰዎች የምትሰጠውን ጉርሻ በእጥፍ አሳድጋ 50 ሚሊዮን ዶላር ማድረሱ አይዘነጋም። ማድሮ የአደንዛዥ እጽ አዘዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማድሮ ግን አስተባብለዋል።